ቴንኪ ፋኒ፣ እንኳን ደህና መጣ። አንድ ሁለት ጥያቄዎችን ለፋኒ ላቀርብለትና ስለ መጽሐፉ እንዲነግረን እንደዚሁም ደግሞ እንዲጋብዘን ነው። ይህ መጽሐፍ ለምን ተተረጎመ? ለመረጥከ ይህ መጽሐፍ። ቴንኪ። በመጀመሪያ ስለ ጋበዛችሁኝ እግዜር አክብርልኝ። ይህ መጽሐፍ እንግዲህ እንዲተረጉሙ ያደረገኝ ያየዋቸው አንዳንድ ሁኔታዎች ናቸው። ከቸርች ውጪ በአንድ ወቅት ሃያ ሁለት አካባቢ ቺቺኒያ የሚባል ሰፈር ምን ነው ፊታችሁ ተቀየረ? እዛ አካባቢ ሰው ለማግኘት እሄድ ነበረ እና አንድ እንደ ታናሹ ልጅ የጠፋ ወንድማችን ከቸርች፣ እሱን ለማግኘት ይሄድ ነበረ። ብዙ ጎበዝ አይደለውም እንደዚህ አይነት ነገር ግን ያን ሰሞን አሳሰበኝና ሄድኩኝ ለማግኘት እና እዛ ከሱ ጋር መጽሐፍ ቅዱስ ማጥናት ጀመርን። ግሮሰሪ ጀርባ ነው እና በምናጠናበት ጊዜ ብዙ ልጆች ይመጡ ጀመረ። አንድ ሶስት አራት ልጆች እና ስሳማ ከዛም በላይ ብዙ ልጆች በጌታ የሆኑ እዛ አካባቢ እንዳሉ ሰማሁ። እና በጣም ገረመኝ። እና እያጠናን አንዱ ልጅ እያጨሰ ና አረቄውን ይዞ ነው የሚያወራው እና እኔ በፍጹም ብታረድ ወደ ቤተ ክርስቲያን አልመለስም አለኝ። እና በጣም ይሄ የመረረ ነው። በጣም ግሪቫንስ ያለበት ነው። እና ለምንድን ነው እንደዚህ ያልከው አልኩት። እና ብዙ ያስቀየሙት ሰዎች ነበሩ። ቸርች ሰብጀክቲቭ ነው፣ የግሉ ጉዳይ ነው። በእርግጥ ግን በቤተክርስቲያን በኩል አቋርጬ ወደ መንግሥተ ሰማይ መግባት አልፈልግም አለኝ እና በሰዓቱ አሳቀኝ፣ ግን ከሄድኩኝ በኋላ ከነከነኝ በጣም እና ለምንድን ነው ቤተክርስቲያን እንደዚህ በጣም በአድ ቦታ የሆነው? ለምንድን ነው ለእንደዚህ አይነት ሰዎች ማይመች የመሰለው? ለምንድን ነው ቤተክርስቲያን የሚል ጥያቄ ፈጠረብኝ እና ከተወሰነ ጊዜ በፊት ያነበብኩት መጽሐፍ ነበረ፣ የቲም ኬለር ዘ ፕሮዲጋል ጋድ እና መተርጎምም ጀምሬ ነበረ ያኔ ኢንተረስት ስላደረገኝ ብቻ ግን አቋርጬው ነበር። ስለዚህ ወደ ቤት ስመለስ ትዛ ላይ መጽሐፉና ላነበው ነው የጀመርኩት። ከዛ በኋላ መተርጎም እንዳለበት ተሰማኝ። ምክንያቱም ቲም ኬለር የሚያወራው በቤተ ክርስቲያን ውስጥ የሚያሉ እና ደግሞ ከቤተ ክርስቲያንም ውጪ የጠፉ ሰዎች አሉ የሚል ሙግት ነው የሚያቀርበው ቸርች ውስጥ ሆነው የጠፉም አሉ፣ ውጭም ሆነው የጠፉ አሉ የሚል ሙግት ነው እና መነሻው እሱ ነው። ከቺቺኒያ የተነሳ ከኮተቤ ተጻፈ። በነገራችን ላይ ፋኒ ጎበዝ ተርጓሚ ነው አብረን በትርጉም ስራ ላይ ብዙ ሰርተናል ና በተለይ ኮሜንተሪዎች ነበር የምንተረጉመው ና እዛ ውስጥ ከበድ ከበድ ያሉትን እሱ ነበር የሚተረጉመው እንደ ሮሜ ምናምን ያሉትን እሱ ነበር የሚተረጉመው በጣም አሪፍ ነው አክቹዋሊ የትርጉም ስራውም እዚህ ላይ የምናነበውም አሪፍ ነው ቆንጆ ነው አንድ ሀሳብ ከመጽሐፍ ውስጥ ላንሳ ና እሱን ታብራራልኛለህ ምን ይላል መቅድሙ ላይ አንቲ ያልከው ማለት ነው በተለይ የስም ክርስትና ኖሚናል ክርስቲያኒቲ የተስፋፋባት ባለችው ልዩ ወንጌሎች እንደ እንጉዳይ በፈሉባት አገራችን ቅዱሳት መጽሐፍት በገለጡልን ልክ ወንጌልን የሚያሳዩን መጽሐፍት እጅግ አስፈላጊ ናቸው። ይህ አባካኙ አባት መጽሐፍ የተተረጎመበትም ዓላማ ይኸው ነው። ከብዙዎቻችን ልብ የደበዘዘውን የወንጌሉን እውነት በእግዚአብሔር ረድኤት ዳግም በደማቅ ቀለም የሚስል ብር ሆኖ እንደሚያገለግል ተስፋ አድርጋለሁ። ይህ ምን ማለት ነው? ያንተ መሻትብ ነው፣ ዓላማውም ነው የመጽሐፉ የሚተረጉምክበት፣ እሱም ታብራራለ። ይህንን ያልኩበት ምክንያት ያው ብዙም ከባድ አይመስለኝም፣ ውስብስብ አይመስለኝም። ምድራችን ላይ የምናየው ልዩ ወንጌል አለ እየተስፋፋ እየመጣ በጣም ። ድሮ እሱ ነበር የሚያሳስበን ሁላችንም። የሀሰት ትምህርት በጣም በርክቷል። እዚህ ያሉ ጓደኞቼም ታቋቸዋላችሁ። እናሴም ሁሉም ይታትራል እነሱን እንግዲህ ለሰው ለማሳወቅ ማለት ነው የስህተት ትምህርቶችን። ግን አሁን እያስፈራኝ ያለው ሞር በጤነኛ በሚባሉትም ቸርቾች ውስጥ ወንጌል ፕሮፐርሊ እየተሰበከ አለመሆኑ ደግሞ ሌላ አሳሳቢ ጉዳይ ነው። የስህተት ትምህርቱ እንዳለ ሆኖ ማለት ነው። ስለዚህ ሪኢቫንጀላይዝ መደረግ አለበት ቤተ ክርስቲያን ብዬ አምናለሁ። በዚህ ጊዜ ማለት ነው ወንጌል ምስባኮቻችንን መቆጣጠር አለበት ብዬ አስባለሁ። እውነት ነው። የስህተት ትምህርቶች በስተዋል አዘሴም ታይም ደግሞ ሜይን ላይን በሚባሉ ቸርቾች ውስጥም ወንጌል እየተሰበከ አይደለም ፕሮፐርሊ። ስለዚህ እንደዚህ አይነት መጽሐፎች ነሰሰሪ ናቸው ብዬ የማስበው ወንጌልን አትራክቲቭ በሆነ መልኩ እና ጥሩ በሆነ መልኩ ያቀርቡልናል። ቲም ኬለርም አይ ቲንክ የሰራው እሱን ነው። ሉቃስ 15 ላይ ተመስርቶ ወንጌልን ዲፍረንት በሆነ ፐርስፔክቲቭ ራሱን ወንጌል እንድናይ ያደርገናል። በዛ ምክንያት እንደዛ አልኩት። ቴንክ ዩ። መድረኩ የስነ ጽሁፍ እንደመሆኑ ከስነ ጽሁፍ ስራ ጋር ደግሞ ስለሚገናኝ ይህም አንደኛ የትርጉም ስራ አስፈላጊነት ያስፈልጋል ወይ? አንዳንዶች ወጥ መጽሐፍ መጻፍ አይሻልም ወይ ትርጉም ያስፈልጋል ወይ ስለሚሉ፣ ሁለተኛ ነገር ደግሞ ለመተርጎም ወይ ደግሞ ለስነ ጽሁፍ የስነ ጽሁፍ ጉዳይ በልባቸው ላይ ሸክም ላለባቸው ወጣቶች ምን ትመክራለህ? ትርጉም እኔ እንጃ ያስፈልጋል ብዬ ነው የማምነው፣ ሁላችንም እንደዛ እንደምናስብ ነው። በእርግጥ ወጥ ጽሁፍም የሚጽፉ ሰዎች ተርጓሚዎች ናቸው ብዬ ነው የማስበው። የሰማዩን ቃል ነው የሚተረጉሙልን እንጂ ተርጓሚዎች ናቸው። ለእኛ ኮንቴክስት እንዲገባን በሆነ መልኩ ነው የሚያቀርቡልን። አፍላቂዎች ወይም ምንጭ ናቸው ብዬ አላስብም። እግዚአብሔር ነው የሚያቀብላቸው፣ ሰማያዊውን ቋንቋ ነው የሚተረጉሙልን፣ ለእኛ እንዲገባንና ለእኛ በጣም አክሰሰብል እንዲሆን ማለት ነው። ስለዚህ በዛ ሴንስ ሁላችንም ተርጓሚዎችንም ብዬ አስባለሁ። አዘሴም ታይም ግን ትርጉም በጣም ነሰሰሪ ነው። ለምንድ ነው እኔም አልጽፍ ከሆነ ይሄኛውን ሀሳብ ቲም ኬለር ከጻፈው እና እኔ እስካሁን እንደዚህ አይነት ሀሳብ ካልመጣልኝ ምድራችን ላይ እንደዚህ አይነት ሀሳብ እስካሁን ካላነበብኩ ለምን ኢጎ ይተናነቀኛል? ማለት ይህንን ጽሁፍ ሀያፍቱ ፕሬዘንት ላለኝ ኮንቴክስት በሚገባቸው ቋንቋ ባቀርብላቸው ወንጌልን ይደርሳቸዋል ማለት ነው። ግዴታ እኔ መጽሐፍ መጽሐፍ አለብኝ ብዬ አላስብም። የትርጉም ስራ በነገራችን ላይ ትሁት ያደርጋል። ምክንያቱም የኛ አይደለም እና ኦተሩ ሌላ ነው። ኢንፋክት የቲም ኬለርም አይደለም የእግዚአብሔር መገለጥ ነው አልቲሜትሊ ደግሞ ማለት ነው። ስለዚህ በጣም ትሁት ያደርገናል። የእግዚአብሔርን እውነት በእኛ ምድር ላይ ያላገኘነው ከሆነ ለማስተላለፍ ይጠቅመናል ብዬ አስባለሁ። ቴንክ ዩ። ይህን መጽሐፍ አስቀድመው ካነበቡት ሰዎች መካከል መጋቢ ዮሐንስ መሀመድ፣ ከሀገረ አሜሪካ መጋቢ ሰለሞን አበበ ገብረ ብድህን ከሀገረ ኢትዮጵያ። ስለዚህ አለም አቀፍ መጋቢዎች የተሳተፉበት ነባሩ ማለት ይቻላል። ግን ዮሐንስ ሲናገር ምን አለ? ቀን ወጥቶላቸው ቢተረጎሙ ብዬ ከምመኛቸው መጽሀፍት አንዱ የቲም ኬለር አባካኙ አባት የተሰኘው መጽሐፍ ነው። ቀኑ ደርሶ ወንድማችን ፋኑኤል ወደ አማርኛ ተርጉሞታል ብሎ አስቴቱን ሰጥቷል። ወንድማችን መጋቢ ሰለሞንም ደግሞ በራሱ ተነሳሽነት የተዘጋጀ የህትመት አይን መክፈቻው ይህን ምርጥ አጭር መጽሐፍ አድርጓልና እግዚአብሔርን አመሰግናለሁ። የኬለርን ሐሳብ በማራኪ ጽሑፋዊ ውበት ቀርቶታል ብሏል። ሁላችንም መጽሐፉን እንድናነባው ከረጃ አደርጋለሁ። የት ነው የሚመረቀው? መቼ ነው የሚመረቀው? እንዴት ነው የሚመረቀው? ኮተቤ ሙሉ ወንጌል ቤተክርስቲያን ነው፣ ወደ ወሰን ግሮሰሪ ወደዛ፣ የምታውቁት ከሆነ እዛ ነው የሚመረቀው። የፊታችን ቅዳሜ ዘጠኝ ሰዓት ጀምሮ እስከ አስራ ሁለት ሰዓት ድረስ ማለት ነው ሁላችሁንም በክብር ጋብዣችኋለሁ እና አሳቸብጨቡ